አንዳንዱ አማሮች የአማራ ፋኑ ሄሊኮፕተር መጥተው ጣሉ አስበዋል። ሄሊኮፕተር መጥተው ጥሎ መንግስት ምን ይላል? በቴክኒክ ችግር ነው ይላል። አሁን አየር ላይ ያለ እንዴት ሄሊኮፕተር ብርድ ያቀዘቅዘዋል? ቅዝቃዜ ቅዝቃዜ ስለነበር ቤንትን የቆሞ ነው። ምን እንትን ላይ ሄሊኮፕተር የሌለ እንዴ? አንታርክቲካ ላይ

ደስ የሚለው ግን ቀድሞ መረጃ ይወጣል፣ እንደዚህ ሊደረግ ነው ይላሉ። ሰው ህብረተሰቡ አረባሻ አንተ ፀጉርን እንትን እንደ ዱርያ ትጠቅልል። ባለፈው መክሬ ነበር። አደገ አደገ ያ ያ የተስተካ ጊዜ አጣ አጣካ ጊዜውን መላጣ አላደረጉም። ያድጋል መላጣ። አንቶ ሀዘንተኛ መስለ መምጣት ነው። ሀዘን ላይ ሞታ ከቤት ከተባረረ እኔ ፀጉር ይላጫል። ለምን አጀምርም? ግን ስማ ስፖርት ብቻ እየሰራሁ ነው። ስፖርት አታየውም? እንድጅ ባሻ ስማ ስፖርት ሻፕ ምናም የዳምፔል ምናም እየሰራሁ ነው። በቃ እንደዚህ ምናም ትንሽ ቀጥቀጥ ቀጥቀጥ አድርግና ከዚያ ፊልተር አጥፍተህ ደግሞ ከች ማለት ነው

ያአሁንማ እንዳቀይሩ በኋላ ስትወጣ በሌላ ቀን ያኛውን ታደርጓለ። ለመሰለ ይሄኛው ለወንድ ልጅ ብዙም አይነፋም። አረባሳኔ ብጉሬ ለምን የለ ድራሹ ነው። አንተ ደግሞ ቡጉራ የለብኝም። ባሻ ምን ሆነ? አንተ ባሻ፣ ስለ ፊሊተር ነው የምናወረው። እን አንተን አንተ መቻለን ቡጉራ ያላቸውን ያጠፋላቸኋል። አፈርጦ ነው የሚያደርግ። አጠፋችሁ አሮጊቶቹ፣ ቀጥቅጭ ቀጥቅጭ ከኔ ጋር ሲነካኩ መከራቸውን ነው ማሳያቸው። አሁን ክስ ጀምረዋል። ኧረ የምን ክስ? ክስ በክስ ነው ከዚህ በኋላ እንችልህም ብለዋል። ኦኬ ብያቸዋለሁ። ኧረ ክስማ አያስፈልግማ። አሪፍ ነው መካሰስ ነው መካሰስ። እዚህ አሁን አትሰነዝርማ፣ ያለ ገባህ? አትሰነዝርማ። ግን ሚዲያ ላይ ተጀመረ። ሚዲያ ላይ ነው የሚያልቀው። የምን ክስ ነው ከበር አረን ያሽሙሙያለ ያለ ሰው የሚከስ የለም። ጃፒ ባይዘው ህጉን ራሱ የሚያውቅ አይመስለኝም ሄዶ የሚከስ ምናምን በምን አይነት ኬዝ ሄዶ እንደሚከስ ራሱ። ሚዲያ ላይ ያለ ሰው ያወራ ይከሰሳሉ እንዴ? እጅግ እያናያትም እ በቀን እኮ ሰላሳ ዶሴ ነው የምትከፍተው። ፖሊሶቹ ስትመጣ ልክ ሲያወት እንደ ሀገር ቤት ፖሊስ ይደበቃሉ ይሸሹ። ይቺ ሴት የመጣች ምናም ስርጭ ብሏቸው ቤኔ ስንት ያልተከሰሱ እኔ ለፍ ጊዜ ተከስሻል እንዴ ግን ፖስቱ አልደረሰኝም እስካሁን። የክሱ ይመጣል ይመጡልን። አዚጋ ው በቃ አሁን አልቻልኩም መከራዬን። በልቻለው በፖሊስ ጣቢያ ያለኛለ ደግሞ ወረፋ እንዳለው ነገር። እዚህ ሀገር እኮ የትኛውም ፖሊስ ጣቢያ ወረፋ ኖሮ አያውቅም። ጠዋት ሄደው እስከ 14 ሰዓት ምናምን ስምንት እሽቱ እንደ ካፍቴሪያ ቁጭ ብለው ወረፋ ይጠብቃሉ። ዝም ብላ ነው የምትገባው። እዚህ ሀገር ምንም በቃ ወደ የሚከስ የለማ። እዚህ ሀገር ምን ቢከሱም በቴሌፎን በአካሌ፣ ደግሞ ቀጥታ ነው የምትስተናገደው። አንቺ ምንድነው እንትና እቺ የቤት ሞዴሬተር አስሬ ጆከርን ጥረው ትላለች። ጆከር የራሱን ላይፍ አለው እኮ ምን ሆንሽ ነው? በየቦታው የሚዞር የፖለቲካ እንትን ነው፣ ገባሽ? የሚሰራውን ስራውን ያጠራቀመ ማታ ላይ የሚሰጣቸው እኔ ግን ትናን ሌላ ፎቶን ቢያወጣልን ደግሞ ብሪጅስቶ በጣም ይገኛል። ፊቷን አላየሁም። አረጃ ፊት አስፈራለች። እቺ ነች ብሪጅስቶ የምትባሉ። ከባድ ነገር ነው። እኔ አባቴ ሁላችሁም አትነካኩ ብያቸው ይሄ መጥቶ እበት ጆከር። አሁን ሳያወራ ነው ስራ የሚሰራው።

ሰልፍ አርብ አለ፣ ሊቢያ ላሉት። እስኪ አንዴ ማስታወቂያ ስሩት ወንድች ግድ ነው። ሊቢያ ላሉት ወገኖቻችን አርብ ሰልፍ አለ በዩኬ። ማንም እንዳይቀር እስኪ አስተጋቡ። በላይቭም ስለሚተላለፍ ላይቭ ላይ የመጣች ላፕታፕ ኮፒ ሊንክ ማለት ነው። እሺ፣ እኔ ግን አንድ ጥያቄ፣ ለምንድን ነው ጀርመን ሀገር ሰላማዊ ሰልፍ የማይወጣው? ፈረንሳይ እግዚአብሔር በኋላ አሁን ኤርትራያኖች ስታያቸው እርስ በርሳቸው ቶሎ ነው የሚረዳዱት። ሰላም አይሰልፍ ኔትወርክ ነው ምንድን ነው ምን አይደለም። ያንተ ነው ዴ ነው አሪፍ ነው ያለው የተቆራረጠ ነው። የሞጣ ቤት ተዘግቷል። ያንተም ተዘግቶ እንዳይሆን ይዘጋ እንዳይሆን ጠልፎብኝ እንዳይሆን ማነው ሊያስበላብህ ነው

ይበላበታል ይጠጣበታል፣ መኖሪያ ቤት ነው። እኔ አሜሪካን ሀገር ሰው ስማ፣ አሜሪካን ሀገር ሄዶ ሰው በእጁ ልብስ የሚያጠብ ያየሁት እሱን ነው። በእጁ ጎዶ ልብስ የሚያጠብ አላየውበት። እያጠበ ይገባል፣ እንደ ሴት ወይዘሮ ቀያትባል። ምን ይላል? ይቀቅላል። ኧረ በስመ አብ! ይህ በቃ የተመታ ነው። አንድ ነው።

ናይ በላት እስኪ ጠጋ ብላት አውሩ። እስኪ ተቃቅፋችሁ አውሩ። ምንድን ነው ባሻ? ወደ ካሜራው ባሻ። ልታደባደባቸው ነው? አንዴ በታይ በታይ ነው። በአካል ሳይሆን የሚደባደቡት በሚዲያው ነው መደባደብ ያለባቸው። በአካልማ ምን ያደርጋል? ይጎዳዳሉ ደግሞ ስማ ሲጀምርም በአካል አይገናኙም ይፈራራሉ ሁለቱ አሪያች ሽንታም እኮ ነች አይደለ እሷም ስፖርት ጀምራለች ጠንክሬ ነው የምሰራው ወጥሬ ነው የምሰራው በጫማ ጥፊ ነው የሚላት ብላ ጉራን እንደ የሆን ማኛ እየተገለበጠ ነው የሚያሳየን የሆነ በረሃ ላይ የሆነ በረሃ ላይ ገመድ ስትዘላ ይቻታሉ እና የሆነ ዞን ደግሞ ሲዘላ ሳይት ሆን እንትን ነው የሚመስለው። ይሄ ይመሳሰላሉ፣ ዝሆኑ እና እሱ። ግን ባሽ አሁን እኮ አንተን ለቀቅ ካረገችን ሁለቱ ከእሷ ጋር ነው ጦርነቷ አሁን። እሷ ምንም አላረገቻት አንተን ነው ይዛ የተቀመጠችው። ምንም ያደረገቻት ነገር የለም። ግን ራሷ ፈልጋ ከመጣች እሷም መጣላት ነው ያለባት። ገባ?